አቤት አቤት አቤት አቤት የሰሞኑ ደስታ ቤተሰብ እንዴት ናችሁ ደህና ናችሁ ወይ ሰሞኑ ግን ደስታ እንዴት እያደረጋችሁ ነው ሰሞኑን ማለት ነው ደስታ በደስታ በደስታ ላይ ደስታ ብሮ ሸባይ እየተባለ ነው የሰሞኑ እውነት በጣም ደስ የሚል ነገር ነው ዛሬም በደስታ ትላንትናም በደስታ ሰሞኑን በጠቅላላ ደስታ ብቻ ነው ፈጣሪ አደራውን ቡዳ እንዳይበላን ድጋሚ ቡዳንዳ እንደዚህ ምን እንዳለን በቃ እንዝለቅ እስከመጨረሻው ማለት ነው ቤተሰብዬ። ዛሬ እንግዲህ ሃይሚ ቡሩክ በአዲስ ነገር መጥተዋል። እውነት ለመናገር ፎቶ ፖስት ማድረጋቸውን ራሱ አላየሁም ነበር፣ እንደታደፍ በኃይ ሞላም ኑሮ ብታዩ እንደታደፍ ፎቶ ፖስት አድርገው አላየሁትም ነበር። ድንገት ካቸ ስል እንደ ጨረቃ ያበራሉ፣ እንደ ኮኮክ ፍክት ብለዋል። ዩቲዩብ ላይ እንዳለ በቃ አብርተዋል፣ ታውቃላችሁ ቦግል እያሉ ነው በቃ እንደ ልክ እንደ ጨረቃ ማለት ነው። እና የኔ ማሮች የኔ ውዶች ሁሌም ቦግ በሉልኝ ሁሌም ብሩልኝ ሁሌም ፍኩልኝ። ደስ ብሎኛል የሆነ ስላየኋችሁ። በድጋሚ እንግዲህ በየቀኑ እየመጡ ነው። እንደዚህ መምጣት አለብሽ ሀይሚዬ፣ ቻናልሽ ላይ መምጣት አለብሽ ፕሊስ ፕሊስ ፕሊስ። ሁላችሁም ሀይሚ በቻናሏ በየቀኑ እንድትመጣ አድርጉ። ቻናሏ ማደግ አለበት፣ ከፍ ማለት አለበት። ቻናሏ አፍልቷል፣ በጣም ቀስቀስ አልልም ብሏል። ምን አስቦ ነው? እና ሁላችሁም ቻናሏን ሼር አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ እኔንም ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሳታረጉ አትለፉ ፕሊስ። ሀይሚ ሁለት መቶ ሺህ መግባት አለባት እውነት። እቺ ሰማኒያ የምትባለው ዜሮ አልጠፋ ብላለች። እና ውዶቼ የማሮቼ ፍቅሮቼ ቪዲዮ እስኪለቀቅ በጉጉት እንጠብቃለን። ይመጡልናል እያበሩ። ደና ሆኑልኝ። ባይ ባይ።